ሰላም ሰላም፣ እንዴት ናችሁ? ውዴ ቻናል ተከታታዮች፣ ዲጄ ናቲ ካር ማርኬት ነኝ። ዛሬ ደግሞ የተለያዩ መኪኖችን ለእናንተ ለገበያ እዤላችሁ መጥቻለሁ። እያንዳንዱን መኪኖች አሳያችኋለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ ወደ መኪኖች ገበያ ላይ ያላቸውን የዋጋ ሬንጅ እንደምትመለከቱት እኒ ሳይን ካሽካይ ከ2 ሚሊዮን ብር ጀምሮ እስከ 2 ሚሊዮን 500 ሺህ ብር ድረስ ከ2016 ጀምሮ እስከ 2018 ባለው እየተሸጡ ነው። ይህ ነጩ የምትመለከቱት 2 ሚሊዮን 500 ሺህ ብር ነው። ባንክ ደግሞ 1 ሚሊዮን 500 ሺህ ብር ባንክ ይወጣለታል። ዲዛይሩ የ2021 ሞዴል ክሬም ዳሽቦርድ በግሬ ከለር ነው። በጣም በጥሩ ይዞታ ላይ ያለ ምንም አይነት ንክኪ ግሪልም፣ ግጭት ምንም አይነት ነገር የለውም። 2 ሚሊዮን 850 ሺ ብር ነው። ግሎሪው 7 ሲት ሲሆን የ2021 ሞዴል ነው። እሱም በጣም ቆንጆ መኪና ነው። በ2 ሚሊዮን 500 ሺ ብር 1 ሚሊዮን ብር ደግሞ ባንክ ብድር ይመቻችለታል። ለሚፈልግ ሰው ቀርባችሁ በፍተሻ ደግሞ ድርድርም ይኖረዋል። እነዚህ መኪኖች በጣም በቆንጆ ይዞታል ያሉ መኪኖች ናቸው። ሀያ ወንዳዩ እንደዚህ እንደምትመለከቱት እሱም በጣም አዲስ የሆነ መኪና ነው። ሀያ ሀያ ሁለት ነው። አስራ ሁለት ሺህ ኪሎ ሜትር ብቻ ነው የተነዳው ይሄ መኪና። ውስጡ ራሱ በጣም በሚገርም አቋም ላይ ያለ አውቶማቲክ ትራንስሚሽን ነው። ሀያ ወንዳዩ ደግሞ በሶስት ሚሊዮን ሰባት መቶ አምሳ ሺህ ብር ታገኙታላችሁ። ባንክ አንድ ሚሊዮን አምስት መቶ ሺህ ብር አማራጭ አለው። ኢኮም አለን ኢኮ የዜሮ ዜሮ በቫናው ያለን የ2025 ሞዴል 5050 ባንክ እናመቻችላችኋለን። በ2 ሚሊዮን 600 ሺ ብር። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በስልክ ቁጥራችን መደወል ትችላላችሁ። ይመቻችሁ።